አሰላሙ አለይኩም ወራህማቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታይ ቤተሰቦች ሰላም ሰላም ብያችኋለሁ። እንዴት ናችሁ? ከነጋ ሁሉ ሰላም አልሐምዱላ። ጠፍቻለሁ። እንዴት ነው ረመዳን አሪፍ ነው ወይ? እንዴት ይዟችኋል? ከነገ በጣም አሪፍ ነው። ያው እንግዲህ ግማሽ እየሆነ ነው ማለት ነው እንሻአላ የምንጠቀምበት አላህ ያድርገን። ውድ ጓደኞች፣ ዛሬ የመጣሁበት አላማ ያው ይጠቅማችኋል ብዬ እኔም እየተጠቀምኩበትን ነው እያላችሁ የመጣሁት አንድ ጓደኛችሁ ወይ ቤተሰቦቻችሁ ምናምን፣ ምሳሌ ስልካችሁን አውሱኝ፣ ኢሞ ወይ ዋትሳፕ ወይ ቴሌግራም ልጠቀም ነው ምናምን ብለው ሌላ ቦታ ምናምን እንዳይገቡባችሁ ወይ ደግሞ በቃ ሌላ ነገር ምናምን እንዳያዩ ከፈለጋችሁ ያን ቴሌግራም ከሆነ ወይ ደግሞ ዩቱብ ከሆነ ማየት የሚፈልጉት እነሱ ዩቱብ ብቻ እንዲያዩ ለማድረግ ከዛ ወጥተው ሌላ ጋለሪ ምናምን፣ ፎቶ ምናምን ምናምን ነገር እንዳይገቡ፣ ሌላ አፕ ውስጥ እንዳይገቡ ማድረግ ይቻላል ማለት ነው። ይሄ ምንድን ነው ተከታዩ። ከዛ በፊት ግን ላይክ አድርጉ ማለት ነው። ለቤት የማደስ ከሆናችሁ ሰብስክራይብ የሚለውን እየተጫናችሁ ተከታተሉኝላችኋለሁ። ቀጥታ ምንም አፕሊኬሽን አያስፈልገንም። ምን ላይ መሰላችሁ የምንገባው? ሴቲንግ ውስጥ እንገባለን ማለት ነው። ለድምጽ ጥራት ያው ግፋን ጀይኖሽ ሴቲንግ እንገባለን። ሴቲንግ ውስጥ ከገባን በኋላ እዚህ ጋር ሰክሪቲ ኤንድ ፕራይቬሲ ይመላል፣ ሰክሪቲ ኤንድ ፕራይቬሲ ከዚያ ወደታች እንደዚህ ሸርታት ታደርጉት እና አዘር ሰክሪቲ ሴቲንግ የሚል አለ እዚህ ጋር ማለት ነው። ከዛ እንደዚህ አሁንም ሸርታት ታደርጉትና እዚህ ጋር ፔን አፕ የሚል አለ። ይችን ይህችን ታበሩታላችሁ ማለት ነው። ኦን ታደርጉታላችሁ። ኦኬ ጨረስን ማለት ነው። አሁን ጨረስን። ከዚህ እንወጣለን። ከዚህ እንወጣለን። ከዛ ዩቱብ ልክፈት ማለት ነው። እስኪ ዩቱብ ዘግቸው ወጣህኝ መሀሉን እጫኗለ ከዛ እዚች ጋር ትታያየ ቆይ እስኪ ላስምርላችሁ መሰለኝ እንዲታያችሁ ማለት ነው። እዚህ ጋር ሶስት ሰረ ሰረዟን ማለት ነው። እዚህ ጋር ሶስት ሰረ ሰረዟን እሷን አንዴ ይንጫናለን አንዴ ይስንጫን ከዛ የዩቲዩብ ይሄ ቀዩ ማለት ነው የዩቲዩብ ምልክቱን አንዴ በደንብ ሰንጫን አንዴ ብቻ እናካ እናደርጋለን ማለት ነው። ከዛ በጣም ቀላል ነው። በጣም እዚ ጋር የታየችው ፒን ዲስ አፕ የሚል አለ። ይሄ ማለት ነው እቺን አንዴ ይነናካታለን እቺን አንዴ ይተናካታላችሁ ማለት ነው። ከዛ እዚ ጋር ኦኬ የሚለውን እዚሁ ኦኬ አልኩት ማለት ከዛ ኦኬ አልኩት። አሁን ዩቱብ አብሮክ አይለይኩም። በሲራ የቁርአን ጥናት ማዕከል በሲራ ኢንስቲትዩት ፎር ቁርአኒክ ስታዲስ በአላህ ፈቃድ አዲስ የገነባ ነው የቁርአን ጥናት ማዕከላችን ነው። እንኳን በደህና መጣችሁ። አሁን ከዚህ ሳልዘገው ማለት ነው፣ ድምፅ እንትን ስላለ ከዚህ ለመውጣት ፈልጌ የነበረ መውጣት አልችልም። አያችሁት፣ መውጣት አልችልም። ቤትም በዚህም በዚህም ብትሉት መውጣት በፍጹም አልችልም። ስለዚህ ምንድን ነው መሰላችሁ፣ እንዴት ብዬ ነው የምወጣው? እዚህ ጋር ይቺ ሶስት መስመር መስመር እና ይቺ እዚህ ጋር ያለችው አንቀ ተናገሯን ሁለቱንም አንዴ እንጫናውልን ማለት ነው። ስንጫነው ምን ያደርግልናል? መክፈት ሳይሆን የሚከፍትልን ማለት ነው። ጀዋላችንን ላይቱን ይዘጋዋል ማለት ነው። ለምንድን ነው የሚዘጋው? ወደ ሌላ አፕሊኬሽን ወይ ወደ ሌላ ቦታ መሄድ ስለማልችል ፓስወርድ ይጠይቃል ማለት ነው። ምሳሌ አንድ ጓደኛችሁ በቃ የሆነ የእናንተን ፎቶ የእናንተን ሚስጥር ምናምን ለማየት ስልካችሁን ቢቀበላችሁ ከዛ አውቆ ወይ ስልክ ለመደወል ነው ወይ ደግሞ ዩቱብ እስኪ ልይበት፣ ወይ ቴሌግራም ልይበት፣ ወይ ደግሞ ዋትሳፕ ብቻ የሆነ አፕሊኬሽን ልጠቀም ምናምን ብሎ ይወስዳል አይደል ከዛ ዝም ብሎ ቴሌግራም ወይ ዋትሳፕ ይገባና ለሀጃው ደግሞ ሌላ ቦታ ገብቶ ምናምን ያው እንትን ይላል ማለት ነው። ከዛ ይሄ ግን ወደዛ ወደዚህ መሄድ አይችልም፣ ምክንያቱም ከዚህ መውጣት አይችልም። ሲቀጥል ደግሞ ከዚህ ይችን በተና እንደ አጋጣሚ ሆኖ እንኳን እውቀቱ ኑሮት ነክቷት ቢወጣ እንኳን ፓስወርድ ይጠይቀዋል የጀዋላቸው ፓስወርድ ወይ ደግሞ ረገም ስሪ ማለት ነው። ጀዋላችሁ የንትን የቀፈው ይጠይቀዋል ማለት ነው። ስለዚህ አሁን እኔ ላሳያችሁ እንዴት እንደሚጠይቀኝ እንደሚጠይቀ ላሳያችሁ። አሁን ልወጣ ነው እኔ። እንደምታዩት እምቢ ብሎኛል፣ ላያችሁ እምቢ ብሎኛል ማለት ነው። ስለዚህ እዚህ ዳርና ዳር ያሉትን በተኖችን እጫናለሁ፣ ይታያቸዋል ኦ ማይ ጋድ ሹፉ እንደዚህ አመጣልኝ ማለት ነው። ስለዚህ አሁን እንዴት አድርጌ ነው የምከፍተው? ያው ባሻራ ነው አሻራ ባስማ ባሻራ ነው የኔ ማለት ነው። ያው እንደዚህ አድርጌ ከፈትኩ ተላቻለኝ። እንደምትወዱት በጣም በጣም እርግጠኛ ነኝ። ካልገባችሁ ደግሞ ኮመንት ላይ አስቀምጡልኝ፣ ድጋሚ አብራርቼ አስረዳችኋለሁ ማለት ነው። በጣም እንደምትወዱት እርግጠኛ ነኝ። በጣም አሪፍ ነው፣ ምክንያቱም ያኔ እንደዚህ ስልካችን ዝም ብለን ትተን ቤት ምናምን ራስተን ልንሄድ እንችላለን። ብቻ ዋት ኤቨር እንደዛ ምናምን ነገር በጣም ጠቃሚ ነው ብዬ አስባለሁ። ለኔዎችም ጥሩ ነው፣ ጠቅሞኛል። እንደዛ ተጠቀሙበት። ያው ላይክ አድርጎ ሀሳብ ካላችሁ ኮመንት፣ ሀሳብ እቀበላለሁኝ። ያው እንግዲህ እንዳይረዝምባችሁ ይህን ይመስላለሁ። አሰላሙ አለይኩም ወራህመቱላህ በረካቱ።